ሰዎችን ዝማሞት ምን ይፈልግሹ ልጅ ምን እንደምታደርገኝ አያታለሁ በእናትሽ መሲ ተረጋጊ ትሰርክሽ ነገሮችን አታበላሽ ተረጋግተሽ ማሰብ አለብሽ ተረጋግቼ ማለት ነው እያሰብኩ ያለሁት ይሁን ታዲ እዚህ ልጅ ባቆየሽም ቁጥር ነገሮች እየተባባሱ ነው ይቺን ባብ ፍለብኝ መሲ እንግዲህ የኑንሽን መጥፋት ሰማች ማለት ነው ከዛም እክላሷ ሄዳ አበደች ቀወሰች ሄለን ሄለን እያለች በምትጮ ሰዓት ታዲ መታ እንዴ አንቺ ምን ሆነሻል? እያምሻል? እንዴ ለምንድን ነው እንደዚህ የምትሆኘው? ብላ አፏን ታፈናታለች። ልቀቂኝ፣ የት ነው እያለችው እሷንማ፣ ገላት አለሁ በላ ትላታለች። አረታይ፣ እንደዚህ ሆነሽ ነገሮችን አታበላሽ፣ የተረጋግተሽ ነገሮችን ማሰብ አለብሽ ብላ ታዴም ትላታለች። መሲም ተረጋግች፣ ማነው እያሰብኩ ያለሁት ብላ ትመልስላታለች። የውልሽ ታዴ እዚህ ቤት ባቆየሽኝ ቁጥር ነገሮች ሁሉ እየተባባሱ ነው ያሉት ብላ መሲም ለታዴ ትላታለች። እቺን እባብ ፊትለፊት ልጋፈጣት እፈልጋለሁ ብላ መሲም ትላታለች። ገባኝ እኮ ግን እንደዚህ እንደዚህ እያደረግሽ እኮ የባሰ ጣያታለች ብላ ታዴም ትላታለች። እኔ አንድ ሀሳብ አለኝ የምትሰሚ ከሆነ ብላ ታዴም ለመሲ ትላታለች። እኔ ምንም ነገር ሀሳብ መቀበል አልችልም ብላ መሲም እጇን ተመነጭቃታለች። ከዛ ታዴም አንዴ በጥፊ መሲን ትመታታለች። ቆይ ምን እየሆንሽ ነው በላ ትላታለች። አንቺ ራሱ ምን እየሆንሽ ነው በላ ታዴም ትጮህባታለች። ለምንድ ነው ለመረጋጋት ለመረጋጋት የማትሞክሬው በላ ታዴም መሲን ትላታለች። ቆይ ሄደሽ ምን ልትያት ነው በጥፊ ልትመቻት ወይስ ጸጉሯን ይዘሽ ልትኮትቻት በላ ታዴም መሲን ትላታለች። ትሰሚኛለሽ መሲ እዚህ ሁሉ ጣጣ ውስጥ የገባሁት አንቺን ለመጠበቅ ነው በላ ታዴም መሲን ትላታለች። አሁን ዝም ብለሽ እየሄድሽ ነገሮችን ስታበላሽ ዝም አልልሽም ብላ ታዴም በጣም ትናደድባታለች። መሲም ቆይ ምን እንደሚሰማኝ የማቀው እኔው እራሴ ነኝ እና እረፊ ብላ መሲም ታዴን ትላታለች። ታዴም በጣም ትናደዳለች። እኔ እኮ ይገባኛል መሲ፣ ግን እኮ እንደዚህ አይሆንም እያለች ታዴም መሲን ትላታለች። መጀመሪያ ነገሮችን እናረጋግጥ። ተደብቀስ ብለን ተደብቀን ነገሮችን እናጣራ። አለምንም ማስረጃ ሄደሽ ጎብት ትጋፈጫታ አንቺ ነሽ ምትሸነፊው ብላ ትላታለች። እባክሽን አንቺ ልጅ ተረጋግተሽ አስቢ፣ ኔስቲ ቁጭ በይ ብላ ወደ መቀመጫዋ ታስቀምጣታለች። ታዴ እንግዲህ ለመሲ ነው የምትወግ ነው ማለት ነው። እባክሽን ተረጋጊ እያለቻት ትላታለች። መጀመሪያ ማስረጃ እንያዝና ማስረጃውን ከያዝን በኋላ ነገሮችን ፊት ለፊት ተጋፍጠን እንናገራለን ብላ ትላታለች። እንደዚህ እያለቻት እያለ ኤልሻም ትመጣለች። ቆይ እዚህ ምን ትሰራላችሁ ብላ ተጠየቃቸዋለች። ታዲ ቃላን ጣብለሽኝ አይደል የወጣሽው ብላ ተጠይቃታለች። እሷም የቆይ መሲ እዚህ ምን ታደርጋላችሁ ብላ መሲንም ተጠይቃታለች። መሲም ጩክ ባለ ድምጽ ምን አገባሽ ብላ ኤልሻን ገፍትራት ትወጣለች። ከዛን ቆይ እንዴ ግራ ተጋባች። ቆይ ታዲ ምንድን ነው ብላ ተጠይቃታለች። ይኸው ልሽ ኤልሹ እንደዚህ ሆነች ላረጋጋት ለይዛት በሞክር እንቢያለችኝ ብላ ታዴም ትላታለች። መዳኒቷን እየወሰደች ስላልሆነ ደህና አትመስለኝም ብላ ትላታለች። እልሹም እኔ እናካዲያ ምን ይሻላል ብላ ትላታለች። እኔ እንጃ። እኔ ምንም አላቅም። እኔም በጣም ጨንቆኛል። እኔ ግን ከፊቷ አልቆምም ብላ ታዴም ለኤልሻ ተላታለች። እንዲህ ቆይ፣ እንደዚህ ሆናም አልተዋት አትችልም ብላ እሷም ትመልስላታለች። ቆይ እንደውም ልባቤ ልደውልለት ብላ ስልኳን ልትደውልለት ስትል ታዴ አይ አይሆንም ብላ ስልኩን ከእጇ ላይ መነጨቀቻት። እሱ ጋር እንዳትደውይላት እሷ ስትረጋጋት እኔ እና እሷ እኔ እና አንቺ ሄደን ማውራት እንችላለን ብላ ትላታለች። ከዛም እንግዲህ እሹም እዛው የቆመችበት ቀረች ማለት ነው። ሰላም ሰላም ውድ የቻናል ቤተሰቦች ተከታታዮች፣ እንዴት ናችሁ ልኝ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘት ዘት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ እንግዳ ክፍል እንግዳ ሚለው ድራማ ክፍል አስራ ሁለት መጥቻ አለው። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትትና እጠይቃለሁ ማለት ነው። አዶናይ እንግዲህ በጣም ኑንሽ በመጥፋቷ በጣም ነው የተጨነቀው የተጠበበው። እንግዲህ የባለፈው ትዝታውን ሁሉ እያስታወሰ በጣም እየተጨነቀ ነው። ለምን አይደለም ቤት ሸጪ ሸጪ አላስወጣትም እያለ እንግዲህ በጣም ተጨንቋል። በተጨነቀበት መሀል እንግዲህ እሷን የያዙትን ጋር ሰዎች ጋር ይደውላል። ከዛም በሚደውል ሰዓት ስልኩን ሄሎ ብሎ ያነሳለታል። ሰላም እንዴት ነህ፣ ቁጥር እንደት እንዳልተሳሳትኩ ተስፋ አደርጋለሁ ብሎ ይጠይቀዋል። ኑኑን ያስጋት አንተ ነህ አይደለ? ብሎ ይጠይቀዋል። ማነህ አንተ? ብሎ ይመልሰለታል። እኔም አዶን እባላለሁ ብሎ ይጠይቀዋል። ወንድሟ ነኝ በጣም ስለተጨነኩኝ ነው እባክህን ቁጥር አልተሳሳትክም በለኝ፣ ብሎ አዶናይም አዶም ይጠይቀዋል። እና ምን ፈልገህ ደወልክ፣ ብሎ ኑንሽን የያዘውም ይመልስለታል። እባክህን ድምጿን አሰማኝ፣ ብሎ ይጠይቀዋል። እባክህን ወደዛ አትጃጃልህ ሁለተኛ እንዳደውልብኝ፣ ብሎ ይመልስለታል። የምትፈልገው ገንዘብ ነው አይደለ? እባክህን እንዳትዘጋው ድምጿን ብቻ አሰማኝ ብሎ ይጠይቀዋል። ረባክህን ይሄንን ቀልድህን ወደዛ አድርገው ሁለተኛ እንዳትደውልብኝ ብሎ ይጠይቀዋል። ከምሬ ነው እኮ የምትፈልገውን ገንዘብ እኔ እሰጥሃለሁ ብሎ ይጠይቀዋል። ግን ኑንዬን እንዳትደው እንዳትጎዳት ብሎ ይለዋል። እሺ መልሼ እደውላለሁ ግን እየደወልክ የምታስቸግረኝ ከሆነ ስልክ ለመቀየር እገደዳለሁ ብሎ ይመልስለታል። አይ አላስቸግርም ብሎ አዶም ይለዋል። እንደዚህም ብሎት እንግዲህ ስልኩን ይዘጋበታል ማለት ነው። እሱ በዚህ መሀል በጣም ተጨነቀ። አዶ ይህንን ማድረግ ማ አያቅትህም ብሎ ለራሱ ጥያቄና መልስ ሆኖበት ለራሱ እያወራ ይገኛል ማለት ነው። ቤት ውስጥ ሳሎን ውስጥ እየተጨነቀ እየዞረ የአባቱ ሞት ሳያንሰው እንደገና ደግሞ ኑንሽን በጣም ነበር የሚወዳት፣ የማያፈቅራት ግን ደግሞ በዚህ መሀል ይሄ የተፈጠረበት ሁለተኛ ጭንቀት ተጨመረበት ማለት ነው እንግዲህ ሄለን ይሄ ሁሉ የሄለን ሴራ ነው። ሄለን የማታደርገውና የማትሰራው ስራ የለም። ያው ኑንሽንም አሳግታታለች ማለት ነው። ከዛም እንግዲህ ታዴና እሻ ቁጭ ብለው ሄለን ትመጣባቸዋለች ክላሳቸው ቁጭ ብላ እያለች በር ከፍታ ትገባለች። እንዴ ደሞ እዚህ ምን ትሰራላችሁ? ብላ ተጠየቃቸዋለች። ቆይ ደግሞ በዛ ላይ እንዴት ብትደፍሬ ነው ክላሴ ይዘሽ እየገባሸው? ብላ እልሻን ተጠይቃታለች። እልሻም እንዴ እኔ አይደለሁም እኮ ብላ ትመልስላታለች። አሁታዲ መሲን ልታረጋግያታል እን እንዲተከተልሻት የገባሽው ብላ ትላታለች ሄለንም ልታረጋግያት ስቲ ታዴ መሲ እውነታውን አወቀች እንዴ ብላ ሄለንም ትጠይቃታለች። እሻም ምን ኮ የዚህ ቤት ምን እየተፈጠረ ነው ብላ ትጠይቃታለች። እንዴ ኑኑ ጠፍታለች እንዴ ብላ ትጠይቃታለች። ውይ ማሬ አላወቅሽም ነበር እንዴ ብላ ሄለንም ትላታለች። ኑኑ ኮ ሱቅ ልክያት እስካሁን ድረስ አልተመለሰችም ብላ ትመልስላታለች። እንደ አዎ ብላ ከምርሽን ነው ማሜ ብላ ትላታለች። እንዴ አዱ ታዴም እንዴ አንቺ ሱቅ ልከሻት ነው እንዴ የጠፋችው ብላ ሄለንም ትጠይቃታለች። አሁ ልኬት ነበረ ብላ ሄለንም ትመልስላታለች። ታዴም ውይ ስታሳዝን ብላ ትመልስላታለች። ወይኔ መንገዱ ጠፍቶባት ማለት ነው ይሆናላ ብላ ትላታለች። ሄለንም አይመስለኝም ምክንያቱም ይዘዋታል ብላ ትመልስላታለች። ለማንኛውም ከዚህ ክፍል ውጡልኝ ብላ ሄለንም ትላታለች። እሻም አዎ ተይዛለች ነው ያልሽ ማሚ ብላ ሄለንም ተጠይቃታለች። አዎ ተይዛለች በጣም ታሳዝናለች ብላ ሄለንም ትመልስላቸዋለች። እንግዲህ ኤልሻ በጣም ደስ ብሏታል ማለት ነው። ኑንሽ በመያዟ ከአዶም ከት ነበረ። አሁን እንግዲህ እሷ በመሀል ስለተያዘችላት በጣም ደስ ብሏታል ማለት ነው። እንግዲህ እናቷም መታ በጣም ታብዳለች፣ ትቀውሳለች። ያው ሄለንም እዛው ሰዎቹ ጋር እየደወለች ይገኛል ማለት ነው። ምን ላይ ደረሳችሁ እያለች እንግዲህ ስልክ እየደወለችላቸው ነው። አዶናይም ሳሎን ቆሞ እያለ የኑንሽ እናት ትመጣለች። የኔ ልጅ መጣሽ? የኔ ልጅ ኑንሽ መጣሽ እንዴ? ብሎ ይላታል። ቆይ መጣች አይደለ? ብላ ትጠይቀዋለች። አዶም እንዲህ ቆይ የት ሄደሽ ነው? ብሎ በሚጠይቀው ሰዓት በመየ መንገዱ እየዞርኩ ስፈልጋት ነበረ ብላ ትልመልስለታለች እሱም ቆይ አልመጣችም እንዴ ብላ ይጠይቃታል። እስካሁን ድረስ አልመጣችም ብሎ ይመልስላታል። እንዴ አልመጣችም ስትል ምን ማለት ነው ብላ ትመልስለታለች። እንጃ አልመጣችም እስካሁን ድረስ ብሎ ይላታል። በቃ ልጅማ አንድ ነገር ሆናለች፣ እጅ ድጋሜ ልፈልጋት ብላ ልትወጣ ስትል፣ አይ ተረጋጊ፣ በቃ የሆነ ደስ የማይል ነገር ተፈጥሯል ብሎ አዶም ለእናቷ ይነግራታል። እናቷም ምን አረባክን አታስጨንቀኝ፣ ልጄ ምን ሆናለች ብላ ትለዋለች። ኑኑን ይዘዋታል ብሎ ይነግራታል። እሷም ማ የኔ ልጅ ብላ ትደነግጣለች። አዎ ብሎ ኑኑ ታግታለች ብሎ ይነግራታል። እሷም በጣም ትደነግጣለች። ወይ አግተዋታል፣ ወይኔ ልጅ ብላ በጣም ትጩኋለች። በቃ አያተርፏትም፣ ይገሏታል እንደው ምን ይሻለኛል ብላ እየጮኸች ታለቅሳለች። አዶም እዛም የቆመበት ደንግጦ ቀረ። ቆይ ግን እነማን ናቸው እባክሽን ንገሪኝ ብሎ ይጠይቃታል። ወይኔ ባክን ተወኝ ባክህን ብላ እያለች እዛው የቆመችበት በጣም ትጮኻለች። ወይኔ የትብዬ ልፈልግሽ እያለች እረ ባክሽን ተረጋጊ፣ ምንም አትሆንም እያለ እሱም እዛው አብሮ ይጨነቃል። እሷም ስልኬ የታለ እያለች ስልኳን ትፈልጋለች እያለቀሰች፣ እዛው ሜዳ ላይ ደንግጣ ቀረች ማለት ነው። ከዛም እንግዲህ ስልክ ወንድ ልጇ ጋ ኑንሽ ወንድም ጋር ልትደውል ስልኳን ትደው ታነሳዋለች ከዛም ስልኳን በምትደውል ሰዓት እሱም እያነሳላታል እሱም ቆይ ናኔ ምን ሆነሽ ነው እናቴ ብላ ብሎ ይጠይቃታል። እህትህን እኮ ያዟት ብላ ትነግረዋለች። እነኛ የተረገሙ ያለንበትን ቦታ ደረሱበት ብላ ትነግረዋለች። እሱም ምን የፈራሁት ነገር ደረሰ ብሎ ይላታል። ታይማሚ እንዴት እኔዚህ ቁጭ ብዬ የማይሆነውን ነገር ብሎ እሱም ይጠይቃታል እንዲ እኔ ባክንተወኝ እኔ ምኑን ለያዘው ብሎ ብላ እሷም እያለቀሰች ትነግረዋለች። እና ኑኑን ያዟት ነው የምትይኝ ብሎ ወንድምም እናትን ይጠይቃታል። አዎ ይዘዋታል፣ መኩዬ ኑንዬን ይዘዋታል ብላ ትነግረዋለች። እረ እንደው እንዴት በቁሜ ገደሉኝ ብሎ እሱም በጣም ይናደዳል። በቃሺ ስልኩን ዝግልኝ ብሎ ስልኩን እለኋላ ይዘጋባታል። መኩ በአረባ ወይኔ። እሷም ስልኩን በሚዘጋባ ሰዓት ወይኔ፣ በቃ ተጋደሉብኝ፣ ስልኩንም ዘጋብኝ ብላ በጣም ትጨነቃለች። ከዚያም እንግዲህ ስልኩን ስታየው በቃ ሊጋደዱብኝ ነው እያለች ትላለች። አዶም እባክሽን፣ ምነው ትንሽ ብትቆይ ሎሮ ብሎ ይላታል። እንዴት አድርጌ ነው የምቆየው? ብላ እሷም ትለዋለች። አሁንም ደግማ ስልክ በምትደውል ሰዓት ስልኩን ዘግቶታል አያነሳላትም። ከዛም በጣም ተጨነቀች። በቃ ተጋደሉብኝ እያለች በመሀል ተጨነቀች፣ ተጠበበች፣ ለቅሷን ቀጠለች። እንግዲህ ኑንሽን ይዘዋታል ማለት ነው። ኑንሽን በጣም ይዘዋት እያሰቃዩዋት ይገኛሉ። እንግዲህ ባክን ወንድሜ ድረስልኝ እያለች እሷም እዛ በምትጮ ሰዓት፣ ምንም ነገር ለቅሶ እንዳታለቅሺ ካለቀሽ ሌላ ነገር እንዳይፈጠርብሽ፣ ካለቀሽ እዛው በሆድሽ ውስጥ አልቅሺ እያለ ያገታትም ኑንሽን እያሰቃያት ይገኛል ማለት ነው። እንግዲህ የኖንሽ ስቃይ ይሄ ሆኗል። እናቷም እቤት ገብታ ፈልጋት ፈልጋት ስታጣ እቤትም ስትገባ አልመጣችም። በዚህ መሀል እናቷ በጣም እያለቀሰች ይገኛል ማለት ነው። መሲም ታለቅሳለች ቤት ውስጥ እንግዲህ ኃይለኛ ችግር ተፈጥሯል። ይሄ ሁሉ የሄለን ስራ ነው። ሄለንም አላረፈችም። አሁንም እየደወለች እንደዚህ ስሯት እንደዚህ አድርጓት እያለች እያሰቃቻቻት ይገኛል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸርሰን ብትለዩ፣ ስለነበረን ቆይታ አመሰግናለሁ። ባይ ባይ